አረ ባለ ቅኔዋ አረ ባለ ቅኔዋ ሀይ ሚነት ሀይ ሚሻ፣ የዛሬው ቅኔ ተመችቶኛል ከምንጊዜውም ትላላችሁ። የሀይሚን ፖስት ዞር ዞር ስል ትክታክ ላይቼ በሳቅ ፈረስኩኝ። እንዲህ ቤተሰብ ለምን አብረን አንፈርስም አላልኩም? ሰላም ሰላም፣ ውዴ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ምን አለች መሰላችሁ? የሌለንን ለማግኘት ያለውን ማጥፋት ልክ አይደለም ማለች። ልክ ኮናት። የምሬ ነው፣ ልክ ኮናት። ያላትን ፍቅረኛ ትታ ዛጋ በሰው ህይወት ውስጥ መጣች። ያቺ ጠንፌዋ ማለት ነው። እውነት ይህ ነው። አሁን ሸበላነት፣ ቁመና፣ ዝምተኛ ገዳይነት፣ ሁሉም ነገር ብሩኬ ጋ አለ። እነዛ ሰፈር ግን የለም መሰለኝ። ሶ እሱን አስቀምጣ መጣች ወደ ሀይሚዬ ህይወት። ስለዚህ ጠንፌ፣ ወይዘሮ ጠንፌ ተገባሽ፣ ያለሽን ያለሽን አጣጥመሽ እዛ ብትይ ይሻልሻል። ያለሽን አጣጥመሽ ብትይዝ ይሻልሻል። እዚህ መተሽ የሰው ህይወት ተምትበጠብጭ ጥሩ አይደለም። ከነዚህ አይነት መልክቶች እንኳን ተተተተተማሪበት ተማሪበት። ለአንቺ ነው ቅኔው፣ ለአንቺ ነው ከገባሽ። መሴሽ ስለማንንም እንደዛ አትልም ሃይምዬ። ከአንቺ ውጭ አሁ ከአንቺ ውጭ አሁን በዚህ ጊዜ በዚህ ሰዓት ይሄ ቅኔ ለአንቺ ነው። አለቀ መልክቱ ለአንቺ ነው። ማንኛችንም ሰዎች ብንሆን የራሳችንን አስቀምጠን ያለንን አስቀምጠን ሌላ ተጨማሪ ነገር አንፈልግ። ለእሷ ብቻ አይደለም ለሁላችንም ያስተምራል። ለአንድ ለዚህ ለጠንፌ አይደለም ሁላችንንም ያስተምራል። ያለንን እናመስግን። ትንሿን ነገር ትንሿን ነገር ስናመሰግን ነው የሚጨመርልን፣ አመስጋኝ ስንሆን። ይቺ ጠንፌ ግን አበዛችሁ። እዚ ጋ መታ ሰላሳ ጊዜ ጆሮአችን እስከሚደማ ፍሬንድነን ፍሬንድነን ፍሬንድነታችሁ ያለፈ ነገር እንዳለ ነው ጥርጣሬ የፈጠረብን። ምክንያቱም አሁን አንቺ ብሩኬጋ እንኳን ምንም ያልተፈ የተፈጠረ ነገር ባይኖር አንቺ የተፈጠረ ነገር እንዳለ እያስመሰልሽ ነው። ሁል ጊዜ ደጋግመሽ በቃ ክሎዝ ሆን ፍሬንድናን፣ ፍሬንድናን ከሱ ጋር ፍቅረኛሽንም እኮ እንደዚ አላቆለባበሹም። የምሬ ነው። እንደውም ጠልተሸዋል። በባለፈው ለታ ራሱ ውዶቼ እወድሃለሁ ስትለው እንደዚህ እንትን በጎን ነበረው ወዳለው ስትለው የነበረው ዳኒ ንቃ። ሲሲ አትወድህም፣ አትወድህም፣ አትወድህም። ብትወድህ ኖሮ በአንተ ላይ እንደዚህ ጢባ ጢቢ አትጫወትም ነበረ። ንቃ ጀንታ ልበል የበሬ ነው ከብሩኬና ከሀይሚ ህይወት ውስጥ ነቅለህ አውጣልን። እንዲ ስለፈጠረ በቃ ጅግንን ወንድነትን አሳየን፣ እዚ ጋ ቆርጠህ መነሳት አለ። በአሁን ትናንትና ይቅርታ ምናምን ምናምን ብላ አለባብሳ ስትሄድ ቤተሰብ የሆኑ ያለው ነገር አልክ ኖ ኖ ኖ፣ ይሄ ብቻ አይደለም ያለው ነገር፣ እሷ ገና እየበጠበጠች ነው ያለው የሰው ህይወት የሰው ህይወት። መበጥበጧ ራሱ ልክ እንዳልሆነ ንገራት አንተ ካልተቆጣት፣ ባልተቤትን ማን ሊቆጣልህ ነው? ማን ሊቆጣልህ ነው? ታይ ካላልካት አንተ ማን ታይ ሊልልህ ነው? እና ወደ ራሷ ትመለስ። አዎ ወደ ራሷ ትመለስ። ይሄንን ነው ማለት እምፈልግ።